እኛ ሆዬ ቅኝት ለሀዘን ነው አትበኝ። ሰው የተጸነሰው ለማልቀስ ነው አትበኝ። የተፈጠረው ሰው ሳቅን የት ያውቀዋል እምባን ያልቀመሰው። የቅጠልን መርገፍ ብቻ እያስተዋልሽው ያቆጠቆጠን ዛፍ ምስጋና ነፈክሽው። የቅጠል ተተኪ አንቺ የቅጠል ቅጣይ ለቅሶሽን ለጉሚያችሁ ትልይ። ፀሐይ ለማን ይቀር መስሎሽ መርገፍ እንዳበባ ሳቅን የካደ ነፍስ ያልፋል እንዳነባ እንባ ነው ፊደሉ የደስታ ስንክሳር ጎጆ ሙሉ ጽልመት በአንዲት ጧፍ ይፈርሳል ዘመን ሙሉ ሀዘን በአንዲት ሳቅ ይረሳል። አይገርምህም? ጉድፍ ውሃ ንጹህ ተክል በማብቀሉ ትፈርዳለህ ክፉም ደጉም እኩል ፀሐይ በማፍቀሉ ስትስቂ እያየው ምን ነው ሳቋ ሃይማኖት በሆነ እላለሁ። በቀኝ እጅ አበባ በግራ እጅ እሳት፣ በቀኝ ልቤ ፍቅር በግራዬ ቅናት፣ በቀኝ ጎኔ ግዜርን በግራዬ ሰይጣን፣ እንዴት ብዬ ልሙት? እንዴት ሆኜ ልዳል? ስሜቴን አረድኩት ሰዋሁት ለልቤ፣ ምኞቴን አረድኩት ሰዋሁ ለመንፈሴ። እንግዲህ ስጋዬ አይከብድም ለነፍሴ፣ ከገለባ ቀለልኩ፣ ከተጓዝኩት በላይ በመገፋት ደረስኩ። አንዳንዶቹ የምናውቀው አባባሎች ሁሉ ይመስላሉ። ለምሳሌ በቀንም በሌትም በጎች ከተበሉ ቀበሮውን ሳይሆን እረኛውን ፍሩ። ልክ ሳነባው የሰይፉ ግጥም ነው እንዲ አስማለኝ የተዋሀድ ነው ና ረጅም የቆየ አይነት የሚመስሉ የህዝብ ነው የሚመስለው። አጋጣሚ ይሄን ግጥም ጽፌው ሶሻል ሚዲያ ላይ እንደው የሆነ ጊዜ ትንሽ ጥሩ አልነበረም የዘመኑ መንፈስ ና ብዙ ለጆሮ መስማት የሚሰቀጥጡ ነገሮች ሲፈጠሩ ነበር ኢትዮጵያ ውስጥ ከኛ ስነ ልቦና በጣም የሚርቁ ከእኛ ስፒሪቹዋል መንፈሳዊነት በጣም የሚርቁ ነገሮች ሲፈጠሩ ነበር እና ያኔ በዛ እንትን ውስጥ የተጻፈ ነው። በቀንም በሌትም በጎች ከተበሉ ቀበሮን ሳይሆን እረኛውን ፍሩ የሚል እንደ ህዝብ ፖስተሩ ላሰርቶ ሰዎች በየእንትኑ በየአመፁ በየሰላማዊ ሰልፉ፣ በየምኑ በየምኑ እንትን አድርገውት፣ አንዳንዱ ፕሮፋይል እያደረገው በብዙ ሺህ የሚቆጠር ሰው ልክ እንደ ህዝብ ግጥም ሲቀባበለው ነበር።